ይህ በምስሉ ላይ የተናገረ ያለው የትግራይ ወጣት እናንተ የትግራይ ወጣቶች ሆይ መሪዎቹ አታለዋችኋል። እናንተ የትግራይ ወጣቶች ሆይ መሪዎቹ ተላግጠባችኋል። እናንተ የትግራይ ወጣቶች ሆይ መሪዎቹ በየቋጥኙና በረሃው አንከራቷችኋል። ተመልሳችሁ ወደ እነኛ ቋጥንና በረሃ እንዳትሄዱ። ሁኔታው አለም ጦርነት ሲፈጠር እነዚያን መሪዎች በአንገታቸው አንቃችሁ አስይዟቸው ሲል የህወሓታን ቡድን ከዚህ በኋላ ጦርነት ቢለኩስ እንኳ የሚያድነው ሳይሆን አንጠልጥሎ የሚያስይዘው ትውልድ መፈጠሩን ገልጿል አድዋን ያሸነፍነው በአንድነት የተሰባሰብን ዕለት ነው አድዋ ታሪክን የወሰነ ማርሽ የተቀየረበት ዕለት ነው የጥቁር ዘር ሁሉ የነፃነት ምልክትም ነው የአድዋ ድል የተረጋገጠው ወረኢሉ ላይ እንደሆነ ይጠቀሳል ወረ ኢሉ ልዩነት ሳይገደባቸው ለጋራ ሀገር ተጋድሎ የመሪን ጥሪ ተቀብለው ኢትዮጵያውያኑ የተሰባሰቡበት ቦታ ነው። አድዋ ኩርፊያ ውስጥ የነበሩ ኃይሎች ሀገርን አስቀድመው በአንድ ምሽግ ወድቀው የዘመን ብዛት የማይወይበው ታሪክ የሰሩበትም ነው። የአድዋ ድል እጅ ለእጅ ተያይዘን የወደቅንበት በአንድነት የተጋመድንበት በሰው ልጆች የነፃነት ተጋድሎ አዲስ ታሪክ የተመዘገበበት ዕለት ነው። እናም የአድዋ ድል የአንድ ቀን የጦርነት ውጤት ሳይሆን የአንድነት ውጤት ነው። ኩርፊያ ለሀገር መቆምን እንደማይገድብ ያየንበት ነው። ዛሬም ሀገር በመደመር እሳቤ የተፈጥሮ ሀብታም የልማት ድሃ ሆና የቆየችበትን የቁጭት ታሪክ ለመቀየር ጥሪ አቅርባለች። ከኢትዮጵያውያንም ለአድዋ ጥሪ የሰጡት ፈጣን ምላሽ ይጠበቃል። የመደመር መንግስት ባለ አዲስ እይታ ኢትዮጵያን ወደ ብልጽግና መንገድ እየመራት ነው። ወደ ብልጽግና የሚደረገው ጉዞ መንገዱ የተደላደለ ይሆን ዘንድ ግን ሁሉም ትብብርን ሊያስቀድም ይገባዋል። በእርግጥ የትውልዱን ጣጣ ያቃለለውን ታላቁ የህዳሴ ግድብ ያሳካው የመደመር ትውልድ አባቶችን ታሪክ ደግመዋል። ሀሳቡ መደመር፣ ሂሳቡ መፍጠን፣ መፍጠር እና መዝለል፣ ፍጻሜው ደግሞ ከበለጸጉ ሀገራት ተርታ የመሰለፍ ጉዞ ተጀምሯል። በዚህም ሀገርና ሕዝብን በማሰናሰል የራስን መጪ ዘመን በራስ መጽሐፍ ይጠበቃል። በታሪክ የሚታወስ በትውልድ የሚነገር የጉስቁልና ዘመን ማክተሚያ የሚረጋገጥባቸው የአዳዲስ እይታ ውጤቶችን ማየት ተጀምሯል ምሯል። አይሆንልንም የሚል አዚምን ከሰበረው የህዳሴ ግድብ ስኬት በኋላ ጋዝን በማውጣት ተፈጥሮ ለኢትዮጵያ አደላት ሀብትን መጠቀም ጀምረናል። ኢትዮጵያ ህልሞቿን ወደ ተግባር ራእይዋን ወደ ድል እየቀየረች ያለች ሀገር ናት። የትላልቅ ወንዞች ሀገር መሆን ብቻ ሳይሆን በትላልቅ ወንዞቿ ታሪክ ወደ መስራት ተሸጋግራለች። የገዘፈ ታሪኳን የሚመጥን ትልቅ ሀገር ለመሆን የጀመረችው ጉዞ በዓድዋ እና በህዳሴ የታየውን ትብብር ይፈልጋል የመደመር ትውልድ ለሺህ ዓመታት ጥያቄዎች መልስ በመስጠት የሀገርን የድህነት ስም ለመቀልበስ በመትጋት ላይ ይገኛል። የመጪው ዘመን ከተሞች እየተገነቡ ነው። በገጠርም ተበታትኖ የመኖር ባህልን የሚያስቀሩና ጽዱ መንደሮች እየተገነቡም ይገኛሉ። የምንገዛው ብዙ የምንሸጠው ጥቂት ሆኖ ለዘመናት የቀጠለውን ችግር የማስተካከል ስራ ተጀምረዋል። ኢትዮጵያ አይን የሚመገባውን ትራምፕ በሩሲያ ግዙፉ የነዳጅ ኩባንያዎች ላይ ማቀብ ጣሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሩሲያና ዩክሬን ጦርነት ለማስቆም እየተደረገ ባለው ጥረት የተኩስ አቁም ድርድር ላይ መሻሻል ባለመኖሩ ለመጀመሪያ ጊዜ በሩሲያ ላይ ማቀብ ጥለዋል። የአሜሪካ የግምጃ ቤት ሚኒስቴር ስኮት ቤሴንት ማዕቀቡ በሩሲያ ሁለት ትላልቅ የነዳጅ ኩባንያዎች ሉኮይል እና ሮስኔፍት ላይ ያነጣጠረ መሆኑን ገልጸዋል። ዶናልድ ትራምፕ በሀንጋሪ ከፑቲን ጋር ሊያደርጉት ያቀዱትን ስብሰባ እንዳራዘሙ ከገለጹ በኋላ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ ስብሰባው እንደሰረዙት እና ነገር ግን ወደፊት የማድረግ እቅድ እንዳላቸውም ተናግረዋል። ሩሲያ እስካሁን ለአሜሪካ እርምጃዎች ምላሽ አልሰጠችም ሲል የዘገበው አልጀዚራ ነው። ሰሜን ኮሪያ የተሳካ የሃይፐርሶኒክ ሚሳኤል ሙከራ አደረገች። ሰሜን ኮሪያ የተሳካ የሃይፐርሶኒክ ሚሳኤል ሙከራ ማድረጓን አስታውቃለች። ሀገሪቱ ያደረገችው የሃይፐርሶኒክ ሚሳኤል ሙከራ ራሷን የመከላከል ቴክኒካል አቅሟን እያሳደገች ለመሆኑ ግልጽ ማስረጃ መሆኑን አረጋግጣለች። በዲሞክራቲክ ሪፐብሊክ ኮሪያ በሚሳኤል አስተዳደር የተካሄደውን ሙከራ የኮሪያ ሰራተኞች ፓርቲ ማዕከላዊ ኮሚቴ ጸሐፊ ፓክ ጆንግ ቾን የሰሜን ኮሪያ የሚሳኤል አስተዳደር ዋና ዳይሬክተር ጃንግ ቻንካ መምራታቸውን የኮሪያ ማዕከላዊ ዜና አገልግሎት ዘግበዋል። አዲሱ የጦር መሳሪያ ስርዓት ከጠላት ሊሰነዘሩ የሚችሉ ስትራቴጂካዊ ጥቃቶችን በዘላቂነትና ውጤታማ በሆነ መልኩ ለመመከት እንደሚያስችልም ተናግረዋል። የፒዮንጋንግ እንቅስቃሴ ጦርነትን ቀድሞ ለማስቀረት ያለመና አላማው ራስ መከላከል ብቻ መሆኑን የሀገሪቱን ባለስልጣናት ተናግረዋል።